እለተ ማክሰኞ ነው። ሚያዝያ 13 2017። አድማጭ ተመልካቾች እንደምን አረፈዳችሁ። የሳቱን አበይትና ሰበር ዜናዎች እዤ ቀርቤ ያለው። በቅድሚያም አርእስተ ዜና በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የሚደረገው ጦርነት በፋሲካ ለትም ሆነ ዛሬ በፋሲካ ማግስት ተቋጡፎ ቀጥሏል። የአማራ ፋኖ በጎንደር በብልጽግና ሰራዊት ላይ ከፍተኛ ኪሳራ ያደረሰ ውጊያም አድርጓል። የፋኖ ኃይሎች በደፈጣ በወሰዱት እርምጃ ምፋት ሊያደርስ የመጣው ኃይል ተደምስሷል ብለዋል። በዝርዝር እንመለከተዋለን። ወሎ የአገዛዙ ኃይል ያለ የሌለውን ሰራዊት አሰልፎም የምሬ ወዳጁን ጦር ገጥሟል። ከ30 በላይ ካሶኒ ሰራዊት ወግዲ ላይ ተራግፎም ውጊያ እየተደረገ ነው። ዙ 23 107 በርካታ ሞርተሮችና ድሮን ጭምር እያንዣበበ ነው። የምሬ ወዳጁ ልጆች የአጸፋ ምላሻቸው ከባድ ነው ተብሏል። ጉዳዩን በመረጃ ሰዓታችን እንቃኘዋለን። በጎጃም የአገዛዙ ሰራዊት እየከዳም የፋኖ ኃይሎች እየተቀላቀለ ነው አስረስ ማረ ዳምጤ ባወጣው መግለጫ ዳረጋ ከበደ ሙሴዎች እየተቀላቀሉን ነው ባለፈው ከተመረቁ 5500 አድማ ብተና ግማሹ እኛን ተቀላቅሏል ሲልም ተደምጧል ጉዳዩን እንዳሰሰዋለን። የኮሎኔል ደመቀ ዘውዱ አስተዳደር ለደብረ ጽዮን ገብረ ሚካኤል ዛቻ ምላሽ ሰጥቷል አጭበርባሪና ቁማርተኛ ሲሎም አስደንጋጭ ምላሽ ለነ ደብረጽዮን ገብረ ሚካኤል ተሰጥቷቸዋል በመረጃ ሀገራቸው እንዳስሷል ባለሥልጣኑ ባለስልጣኑ ከነአጃቢዎቻቸው ከሀገር ስለመኮብለላቸው አርቲስት ሰለሞን ተካልኝ ስለማረፉም ታጣቂዎች ድሮን መጥቶ ስለመጣላቸው እንዲሁም አልሸባብ ወደ ሞቃዲሾም እየገሰገሰ ስለመሆኑ የተሰሙ ሰበር መረጃዎች አሉ። በመረጃ ሰዓታችን በዝርዝር ታደምጧቸዋላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርዕሰ ዜና ያዳመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ሐሳብ አስተያየታችሁን ልሰጡ እየጠየቀን በቀጥታ ወደ ምርጫዎች ያለፍኩኝ አለፍኩኝ እስከ ፍጻሜው አብረን እንቆይ በቅድሚያ አልሸባብ ወደ ሞቃዲሾም እየገሰገሰ ነው። የመንግስቱ ውድቀት ስጋቱ ጨምሯል። በአልሸባብና በሶማሌ ጦር መካከል ያለው ውጊያም እየተባባሰ መምጣቱ ተዘግቧል። ታጣቂዎቹ ወደ ዋና ከተማ ሞቃዲሾም እየገሰገሱ መሆናቸው ከፍተኛ ስጋትን ፈጥሯል። ዛሬ ብቻ ከሞቃዲሾም በ10 ኪሎሜትር ርቀት ላይ ከፍተኛ ውጊያም እየተካሄደ መሆኑን ሶማሌ ጋርዲያን አረጋግጧል። የአፍሪካ ህብረት ተልዕኮ አሚሶም ኃይሎች የ

ያደረጉት ጥረት ሳይሳካም ቀርቷል። በርካታ ወታደራዊ ባለሙያዎችና የፖለቲካ ተንታኞች ያሁኑ የአልሸባብ ግስጋሴም እንደ አውሮፓውያን አቆጣጠር በ2021 በታሊባን የተደረገውን ግስጋሴ ጋር በማነጻጸር የሶማሊያን መንግስት በቅርቡ በአልሸባብ ሊወድቅ እንደሚችልም ያላቸውን ስጋት እየገለጹ ይገኛሉ። የኢትዮጵያና የአሜሪካ አየር ኃይሎች የአልሸባብ ግስጋሴ ለመክታት ተደጋጋሚም የአየር ድብደባ ቢፈጽሙም እስካሁን የታላመጡን አልሸባብ ሞቃዲሾን የሚቆጣጠር ከሆነም ሶማሊያ ወደ አዲስ አስከፊ ታሪክ ውስጥ እንደምትገባም በርካታ ትንታኔዎች እየተሰጡ ነው። ይህ ሁኔታ በአካባቢውም ሆነም በዓለም አቀፍ ደረጃ ከፍተኛ ትኩረት የሚሻል ጉዳይ እንደሆነም ታምኗል። ይህ በእንዲህ እንዳለም የየመን ጦር ኃይሎች ቃል አቀባይ የያሳሬስ የአሜሪካን ኤምኪው ዘጠኝ ድሮንን መጥቶ መጣላቸውን አስታወቁም። ባለፈው 24 ሰዓት ውስጥ ሁለት ባለፈው 3 ሳምንት 6 ከኦክቶበር 7 2023 ጀምሮ 21 የአሜሪካ ንብረት የሆኑ ኤምኪው ዘጠኝ ድሮኖችን መትተን ጥለናል ሲሉም ተናግረዋል። አሁን በቀጥታ ከአማራ ክልል ወደተሰሙ የግንባር መረጃዎች አልፋለሁ። የአማራ ፋኖ አንድነት በጎንደር ሜጀር ጀኔራሉ ባንታ ባተ አንደኛ ኮር ጉና ክፍለ ጦር አንድ አቤት ብርጌድ ክንደድ በልባል የአንድ አቤት ፋኖች ዛሬም እንደ ትላንቱም ታሪክ መስራታቸው ተነገረም። የብልጽግና ስርዓት ወታደሮች የአርሶ አደሩን መሳሪያ ለመክፈፍና የፋኖ አባላትን ቤተሰቦች በሬዎች አርዶ ለመብላት መነሻውን አንድ አቤት ከተማ በማድረግ ከጧቱ አንድ ሰዓት ተኩል አካባቢም ወደ ጃራ ገዶ ከተማም እንዲሁም መርጃ ቀበሌም ስሜት ጊዮርጊስ ምንዱቄ ማርያም ውድ ገብርኤል የመጣውን የብልጽግና ኃይል ተናዳፊዎቹን አንዳ ቤት ብርጌድ ፋኖች ደፈጣ በመጣል በተደረገም ለአስጨራሽ ውጊያም ብልጽግና ኃይል ላይ ከፍተኛ ኪሳራም እንደደረሰ ተነግሯል። በዚህም ዘጠኙ የአገዛዙ ወታደሮች ወዲያው ሲሞቱን ሰባቱ ደግሞ ከባድና ቀላል ቁስለኛ እንደሆኑም ተነግሯል። የወጣበትን የዘረፋ ዓላማ ሳይሳካም ወደ መጣበት እንዲፈረጥጥ አስገድደነዋል፣ ሲሉም የፋኖ ኃይሎች ገልጸዋል። ለበልባሉ የአንዳ ቤት ብርጌድ የአንድ ቤትን ብሎም የአማራ ሕዝብን ንብረትና ነፃነቱን ለማስጠበቅ እንደዚህ ቀደሞ ወደፊትም በተጠናከረ መልኩ የሚቀጥል መሆኑን ለሕዝባችን አብክረን ለመግለጽ እንወዳለን ሲሉ ገልጸዋል። ይህ በእንዲህ እንዳለ ዘመቻ አንድነት በወሎ ግንባር ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ንጉስ ሚካኤል ኮር መብረቁ ክፍለ ጦር ከባለፈው ሳምንት ጀምሮ ከባድ ትንቅንቅ ውጊያ ላይ ናቸው። ውጊያው አሁንም እንደቀጠለ ነው። አብይ አህመድ ጠንካ ራ የአማራ ፋኖ አለ በሚባልባቸው አካባቢዎች ያለ የሌለ ኃይሉን በመጠቀም እሱ ፋኖ የሚላቸውን ብቻ ሳይሆን ሙሉ የአማራ ህዝብን ጭምር ለማጥፋት በተነሳበት መሰረት ወግዲ ወረዳ ብቻም ከ30 በላይ ካሶኒም ትራክና በህዝብ ማመላለሻ ባሶች ጭኖም ሰራዊት በማስገባት አለኝ የሚለውን መሳሪያ በመጠቀም ዙ 23 107 በርካታ ሞርተሮችና ድሮኖችን ጭምር እያንዣበበ የደመነፍስ ጥረቱን እያካሄደ ይገኛል። በዚህም በዓል ላይ የነበሩ ምዕመናንና ማህበረሰቡን የጉቦ በር ማርያም ቤተክርስቲያን ላይ ሞርተር በመተኮስ አራት ሲገድሉም የቆሰሉ ብዙ እንዳሉም ነው የተነገረው። በተመሳሳይ ደራ ሸዋ በተባለው አካባቢም ጀነራል መድፍ በመተኮስ ልዩ ቦታው ወይናይ በተባለም አካባቢም ሶስት የገበሬ ቤቶችን ሙሉ በሙሉ ማውደማቸውን የተገለጸው ነገር ግን አይበገሮቹ መብረቆቹም የብልጽግናን ሰራዊት ሲቡ በማስገባት በማጥቃት የአብይን ኃይል ላይ ከባድ ቁሳዊና ሞራላዊ እንዲሁም ሰብአዊ ጉዳት አድርሰውበታል። ከሚያዝያ 10/2017 ዓ ም ጀምሮም ውጊያው እንደቀጠለ ሲሆን በብልጽግና ሰራዊት በኩል የደረሰ ኪሳራም ሶስት የብልጽግና አጨብጫብ የነበሩ ሚሊሻ የሶስቱ ሙሉ ትጥቃቸው ከነክላሻቸውም ገቢ ተደርገዋል። ስድስት ከባድ ቁስለኛ ሚሊሻ እንዲሆን የ አብይ አህመድ ሰራዊትም በፋኖ እጅ ገብቷል። 23 የብልጽግና ወታደሮችም እስከ ወዲያኛው ተሸኝተዋል። ከሰባት በላይ አምቡላንስ ቁስለኛ አጭኖ ከፋኖ ከበባም ወደ ሆስፒታል በማምለጥ ላይም እንደሚገኝ በርካታ ሙትና ቁስለኛም እንደነበረ ነው የተነገረው። በዚህም ብስጭት ውስጥ የገባው አገዛዙ ዙ 23 ና ሞርተር በማስወንጨፍ በርካታ የግለሰብ ቤቶችንም አፈራርሰዋል። ንስሮቹ ይህንን ሁሉ በመቋቋም ከባድ መሳሪያ ሳይ ቀር በመጋፈት በርካታ ሙትና ቁስለኛም አስታክፈውት ሸኝተውታል። ወደ ጎጃም ስናልፍ አብይ አህመድ የሚፈጽመው ጸረ ህዝብ፣ ጸረ አማራ ተግባር የተቃወሙምና ድርጊቱ ሰላም የነሳቸው የህዝብ ልጆች መሆናቸውን በይፋ ያስመሰከሩም የአብይ አህመድ ሰራዊቶች የፋኖን ኃይል እየተቀላቀሉ ነው። በቱቲ ግንባር ህዝቡን እየጨፈጨፈና ንብረት እያወደመ እንደሆነም በትኩረት ሲከታተሉ የነበሩም 11 የመከላከያ አባላት አንድ ብሬን አንድ ስናይፐር ዘጠኝ ክላሽንኮቭ እንዲሁም በርካታ ተተኳሽ በመያዝ በሰላማዊ መንገድ የአማራ ፋኖን መጠላቀላቸውም ተነግረዋል። ይህ በእንዲህ እንዳለ አርብኛ ስረስማረ ዳምጤም አሁን በፌስቡክ ገጹ ባወጣው መረጃም እኚህ ወጣቶች ሃይማኖት በቀለ መሰረት አሳይና ድንበሩ ሽታ ይባላሉ ብሎ ይጀምራል። ከሰሞኑን ከወራሪ ሰራዊት ካምፕ በመውጣት የወገን ኃይልን እየተቀላቀሉ የ33ኛ ዙር አድማ መከላከያም ይብር ሸለቆ ምሩቃን ናቸው ይላል። አስረስማር ዳምቴም የአረጋ ከበደን ሙሴዎች እየተቀበልን ነው። በነገራችን ላይ ብርሸለቆ ሸለቆ ከተመረቁ 5500ም የአድማ መከላከያ አባላት መካከል ግማሽ ያህሉ ከነትጥቃቸው ፋኑን ተቀላቅለዋል። አንድ ነገር እርግጠኛ መሆን አለብን። ይህንን የአማራ ትውልድ ከፋኖ በተቃራኒ መሰለፍ አይቻልም። አይደለም በአብይ አህመድ ጸረ ፖለቲካ አካሄድ ምንም አይነት የኢንዶክትሪኔሽን ስትራቴጂም አዲሱን የአማራ ትውልድ ፋኖ ላይ ቃታ እንዲስብ ማድረግ አይቻልም። ፖለቲካውን የቀማነው ጠላት ዕድሜውን ማራዘም እየቻለው በቴክኖሎጂና በፋይናንስ ብልጫው ምክንያት ነው። ይህም ቢሆን ወሳኝ የቤት ስራዎቻችንን ስናጠናቅቅ የሚቋጭ ጉዳይ ነው ሲል አስረስ ማረዳምጤ ተናግሯል። ከግንባር መረጃዎቻችን ስንወጣ ባለስልጣኑ ከነ አጃቢዎቻቸው መኮብላቸው ተነገረም። የአፋር ክልል ምክር ቤት አባልና የክልሉ የእንስሳት ተፈጥሮ ሀብት ልማት ቢሮ ኃላፊው አቶ ኢብራሂም ኡስማን ትላንት ወደ ኤርትራ መኮብላቸው ተሰምቷል። አቶ ኢብራሂም ዑስማን ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌርና አጃቢዎቻቸው ጭምር ይዘው ነው የኮበለሉ ተብሏል። አቶ ኢብራሂም የኮበለሉበት ምክንያት እስካሁን ግልጽ ባይታወቅም፣ ነገር ግን በአዋሽ ሰባት አካባቢም የኦሮሚያ ክልል መንግስት ከሚያደርግ የመሬት ቅርምት ጋር ተያይዞም የክልሉ መሬት በኦሮሞም እያስወረሳችሁት ነው በሚል በክልሉ አመራሮች ዘንድ ከሰሞኑ ከባድ መወነጃጀል ተፈጥሯም እንደነበር ምንጮች ጠቁመዋል በሌላ በኩል የወልቃይ ጠገዴ ሰቲቱመራ ዞን ለህወሓት መግለጫ ምላሽ ሰጠም ትላንትም ዛሬም ነገም አጀንዳችን ሰላም ነው ህወሓት ሚያዚያስ 2017 ዓመተ ምህረት የወልቃይ ጠገዴ ሰቲቱመራ ዞንን የተመለከተ መግለጫ ማውጣቱ የሚታወስ ነው ቡድኑ በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎን በማቅረብ የወልቃይ ጠገዴ ሰቲቱመራን ዞን የሚያደርገውን የሰላምና የልማት እንቅስቃሴ

በጸባጫሪነት መወንጀላቸው የሚታወስ ነው። ከህወሓት እንደ ተፈጥሮ አንጻር የወጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮም ሌላው ጉዳዩን በዝምታ ማለፍ የዚህኛውን ወገን መሰረተ ቢስ ወንጀላም የእውነተኛ ገጽታም ስለሚያባብሰው ይህንን አጭር ማስታወሻም ለማቅረብ ተገደናል፣ ይላል የነ ኮረኔል ደመቀ ዘውዱ አስተዳደር። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትላንትም የዛሬም የነገመሪ አጀንዳው ሰላምና ሰላም ብቻ ነው ይላል መግለጫው ሲጀምር በህወሀት የግፋ እገዛዝ ለሃያ ሰባት ዓመታት ሲማቅቅ ሲገደልና ሲፈናቀል ለኖረው ህዝባች ሰላም ልዩ ትርጉም ያለው ነው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋል ለአማራ ማንነቱም ዘብ ሆኖም ይቆማል። መላው የወልቃይት ጠገድ ሰቲቱ መራ ዞን ህዝብም ራሱን በሰላም አስከባሪነት በማዘጋጀት የራሱን የአካባቢውን ውስጣዊ ሰላም ከሰርጎ ገቦች ከወያኔ መንገድ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 ከዛሬ የማያከብረውን ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትንና የማያከብረውን የፕሪቶሪያ ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነም አሳምረን እናውቃለን። ስለሆነም ህወሀት የሚፈልገው የወልቃይት ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎ ጨፍጭፎም የአማራ ርስት የሆነውን የወልቃይት ጠገዴን ለመሬት መጠቅለል እንደሆነ ግልጽ ነው። ቡድኑ አካባቢውን በጉልበት በወረረበት ዘመን ያደረሳቸው ግፎች በደሎችም ሆነ በጎረቤት ሀገር ያሉ ተዋጊዎች በወልቃይጠገዴ አማራዎች ላይ ያደረሱ ያለው ማሳደድና መጨፍጨፍም የቡድኑን ፍላጎትና ቋሚ ዓላማ በማያሻማ መልኩም ፍንትው አድርጎ የሚያረጋግጡ ናቸው። በመሆኑም ከመግለጫው ለመረዳት እንደሚቻለው ወያኔ አጭበርባሪና ቁማርተኛ ቡድን መሆኑን ፀሐይ የሞቀው ህዝብ ያወቀው ነውናም አዲሳችን አይደለም። የወልቃይጠገዴ ህዝብም ዛሬም እንደ ትላንቱም ህግና ህገ መንግስቱን መሰረ ጥረት አድርጎም ሰላሙን ነፃነቱን አስጠብቆ ለመኖር ይሰራል። ለሀገር ዳር ድንበር በጎ ጠረፍ ጠባቂ መሆኑ ይቀጥላል ሲል የነ ኮረኔል ደመቀ ዘውዱ ቡድን ለህወሀት መግለጫ ምላሽ ሰጥቷል። በመጨረሻ ኪነት ጠበብን ተጠቅመው በአማራ ሕዝብ ላይ የዘር ጭፍጨፋ እንዲፈጸም ሲቀሰቅሱና ሲደግፉ ከነበሩ መካከል አንዱና ዋነኛው ሰለሞን ተካልኝ ሕይወቱ ማለፉ ተነገረም። የአማራ ሕዝብን ጸያፍ ስድቦች በመሳደብና ጥቃት እንዲፈጸምበት ቅስቀሳ በማድረግ ነው ለህወሀት ያለውን ፍቅር የሚገልጸው የሚባልለት አንቺም ዜሮ ዜሮ በሚለው አልበሙ የሚታወቀው ሰለሞን ተካልኝ በሚኖርበት አሜሪካ ሕይወቱ ማለፉ ተረጋግጧል። ሰለሞን ተካልኝ ሕዝብ በተሰበሰበበት አዳራሽ በለው በለውናም አሳጣው መረሻ የሰው ልክ አቅም አማራ እና ውሻ ብሎም በመስፈን ለአማራ ህዝብ ያልተገባ ባህሪ በመስጠትና የዘር ጨፍጨፋም እንዲካሄድበት ቅስቀሳ በማድረግ ሲሰራ እንደነበር መረብ ሚዲያም ካሰባሰቡ መረጃም ለማረጋገጥ ተችሏል። የሰለሞኑን ህልፈት ተከትሎ ብዙዎች በማኅበራዊ ትስስር ገጻቸው ሆድ እንጂ ጭንቅላት የሌለው በሚል ስለሰውየው የሚያውቁትን እየተናገሩ ሲሆን አንዳንዶች ደግሞ አንዳንዶች ደግሞ ህወሃት ተጠቅመል ሰላሞን የጣለው ሲሉ ገልጸውታል። ሰለሞን ተካልኝ ከሀገር ውጭ ከወጣ በኋላ በተለይ በአማራ ህዝብ ላይ የጥላቻ ንግግሮችን በማሰራጨት የሚታወቅና በአማራ በትግራይ ህዝቦች መካከል የጥላቻ ግንብ ለማቆም እድሜ ዘመኑን ሲታትር የነበረ ሰው እንደነበር መረብ ሚዲያ ካሰባሰቡው መረጃ ለማረጋገጥ ተችሏል። ለነብሱ ነብስ ማድረግ ያለን፣ ለሰዓቱ ያዝነውን መረጃ በዚ አበቃን። በሌላ መረጃ እስካገኛችሁ ቸር ያሰማል።